ነው ይሻለው ጥሩ በቃ እሺ አሁን አንቺ ተረጋጊ እነጩና ጋር ምናም እደውልላችኋለሁ ይኸውልሽ አንቺ ቀጥ ብለሽ ወደ ቤዛ ቤት ነኝ ኩቻ እኔ የምልሽን ብቻ አድርጊ አንቺ ቀጥ ብለሽ ወደ ቤዛ ቤት ነኝ እያልኩሽ እኮ ነው በቃ ቶሎ እኔ አቤት ሱራፊል ቤት ነው አይደል ማን ልበል? አንተ አንተ ራስህ ማን ልበል? ተረጋጋ እንጂ። በጣም ጤነኛ ሰው ነው። ምንም ከሆነ መታከም ትችላለህ። ሰውየው ሽብሩ ነው ስሙ። ምነው ችግር አለ? ምን አይነቱ ነው ሰው? ንቀል ነው ብር ላይ ያቆምክብኝ ያው ግባ፣ በሩ ተከፍቷል። ምንድን ነው የምትለው? መቼም የስም መመሳሰል ሊሆን ይችላል። አናገርከኝ እንዴ? አላናገርኩም። አየሁ። ይሄ ጭቷም ዛሬ እንዳያሳስተኝ፣ ይኸውልህ፣ ዱቄት ነው ማለት። ሰውየ ስነ ስርዓትን ያዘ። ስለ ሰው ማነሳታት፣ ዝም ብላ አትዝረፍ እሺ። ይሄ ጭቷም ዛሬ እንዳያሳስተኝ፣ ዱቄት ነው ማለት። ሽብሩ፣ አረቆይቱ እንዴ ብቻውን። ግር ብሎ ስለመጣ የምፈራው መስሎት ነው እንዴ? እባክህ ተረጋጋ። ሳሚ ሳሚ ሸብሩ፣ የእኔ እንግዳ ነው። ሽብሩ ሳሚ፣ የእኔ እንግዳ ነው። እባክህ አሁን ወደ ውስጥ እንግባ። ራሱ ነው እንዴ ብቻውን? አስራ ስምንት ሰው! ይሄ ነው ሽብሩ። ታውቂያለሽ የመጀመሪያ ጊዜ እዛ ክፍል ውስጥ ታስረሽ ያየሁሽ ቀን ያየሁት ነገር እውነት አልመሰለኝም ነበር። እኔም ካየሁሽ ጀምሮ ሰላሜ እንዳጣሁ ነው። አክስቴ እህት እንዳለችኝ ከነገረችኝ ጀምሮ ዓይንሽ ላይ በጣም ነበር የጓጓሁት። እስኪ ንገሪኝ፣ ቆይ እንዴት ነው ይህ ነገር ሊፈጠር የቻለው? ማለት እንዴት ነው ናንሽ ተለያይተን ልናድግ የቻልነው? እባክሽ ምንም ነገር ሳታስቀሪ እውነቱን ንገሪኝ። በቃ ነገር ላብስልኛ እንኳን ተነ ገብተም ታብስልኝ። እውነት መላችሁ ነው። አታችሁ፣ ለጊዜው ሰራተኛ አልቀጥርም። አይ ሰራተኛ ሰራተኛው አቀርታ መች ሚስትየው ከቤት አለች። ደሞ ያቺ ባንዳ ሚስት ቤት ጠራት አለው። ሽብሩ፣ ምን እያልከኝ? አፈንስ ጋር ደሞል ልታወራ ትፈልጋለህ እንዴ? ይኸው ለሮቤል ሁሉንም ነገር ነግሮኛል። ያ የማይረባ ዶክተር ምንድን ነው ያለው? ምን እያልከኝ ነው አንተ ሱራፊል? ከአባቱ ገዳይ ልጅ ጋር ተጋብቶ እየኖረ ነው ሚስቱ እንደዚህ የምትነሸንሽበት ሀብት የእኛ የቤተሰባችን ሀብት ነው። የእኔ እናትና አባቴን ገድለው የወሰዱት ሀብት ነው። እሱ ግን ብነግረውም አይሰማኝም። የሚሰማ ከሆነ እስኪ ንገር። ወዶ ነው እንደሚሰማኝ። እንደዛ ጥቃትማ በዘራችንም የለም። ለማንኛውም አሁን ቤቱን አሳያለሁ። ወይኔ ሽብሩ፣ እውነትም ታማል አንተም የአባትህን ገዳይ ልጅ አግብተህ እየኖርክ ጤነኛ ተብላለህ እንዴ? ቆይ ስለ እኔና ስለ ቤ ዘመን አውቀህ ነው ይሄን ያክል እየጠላህ ነው ያለው። ይኸውልህ አንተ አባትህን ላታቀው ይችላል። ያ አንተ አባት ግን ለእኔ ከአባቴ በላይ ነበር። በእርግጥ ያኔ እሳቸው ሲገደሉ እኔ ሕፃን ነበርኩ። ግን ይኸውልህ ታሪካቸውን እየሰማሁ ነው ያደኩት። እና የአባቴን ገዳይ ልጅ አግብተህ ይቅር የምልህ ይመስልሃል? አንተ ለነገሩ አንተ ምን አጠፋህ? ያ የማይረባ ዶክተር ነው እንደዚህ መርዞ እኔ ጋ ይላል፣ የሆነ አንኮላ ቢጤና አንተስ ሽብሩ አሁን ሌላ ነገር ሳይከተል ከቤት ይለቀውታል። ውጣልኝ ውጣልኝ፣ ከቤት ወረል፣ ጥለኝ ነው ነው ይኸውልሽ፣ ነው በዚህ ከቀጠለ እኔ እናንተ ትልቅ ፀብ ውስጥ ነው የምንገባው። እነግባህ ፀብ ትላለህ እንዴ? ድሮስ የአባቴን ገደህ ልጅ አገብተህ ሰላም ነው። ወርዶ ምን ይላል ይላል፣ ነው ወይ ነው ወይ። ሮቤል ሮቤል፣ መቼ ነው ህይወቴን መበጥበት የምታቆሙ? እና በአራስነታችን ነው የተቀያየር ነው ማለት ነው። በወቅቱ እኛ ስንወለድ ነርስ ሆና እዛ ትሰራ ስለነበር አክስቴ ናት የሞተችውን ልጅ ለእናታችን የሰጠችው። ቆይ ግን ይሄ ምን አይነት ጭካኔ ነው? እባክሽ አክስቴ ላይ አትፍረጅባት። ዘመኗን በሙሉ የተጸጸተችው ይበቃታል። በዛ ላይ አሁን ላይ በጣም ታማሚ ናት። እሱም ፍቅረኛሽ ነግሮኛል። አሁን ግን እንዴት ናት? በጣም ታማለች። በአንቺ ስም ባንክሽ ውስጥ ያለውን ገንዘብ አውጥቼ ላሳክማት በጣም ብዙ ሞክሬ ነበር ከሷ ጋር የሚመሳሰል ኩላሊት ተገኝቷል ማለት አንቺ ነፍሰ ጡር ስለሆንሽ ብዬ ነው መገኘት ተገኝቶ ነበር ግን ግን ምን የተገኘው ኩላሊት የሚሆን አይመስለኝም የሚሆን አይመስለኝም ስትይ አልገባኝም ከቲጂ ኩላሊት ጋር ነው ማች ሊያደርግ የቻለው ምን የዚህችን ሰይጣን ስም እስካሁን ድረስ ከማንም አልሰማሁትም ነበር በዚህ ሁኔታ መጠራቷ ግን በጣም ነው የገረመኝ ወይ ቲጂ በቃ ገንዘብ ለማግኘት ምንም የማታደርገው ነገር የለም አይደል እባክሽ ቤዛ አክስቴ ምንም እንድትሆንብኝ አልፈልግም ችግር የለውም። አሁን እኔ መጥቻለሁ አክስትሽ ትታከማለች። እና አክስቴን ይቅር ያልሻት ማለት ነው? ሲጀመር እኔና አንቺ በምንጣጣል አንቺን እንጂ እኔን አልጎዳችኝም እኮ። ዕድሜሽን በሙሉ በመከራ እንዳሳለፍሽ መገመት ቀላል ነው። አሁን ግን እኔ መጥቼልሻለሁ እኔ እህትሽ። ምናልባት እርግጠኛ መሆን ከፈለግሽ ግን የዘረ መር ምርመራ ማድረግ እንችላለን። አያስፈልግም። ለእኔ የኋላ ታሪክሽና መልክሽን ማየት ብቻ በቂ ነው። ይልቅ ነገ ጠዋት ወደ ቤት ስወስድሽ ሱራፊል እንዳስታወስኩ ማወቅ የለበትም። ድጋሚ እዚያ ቤት ተመልሼ ልሂድ? ምን ሆነሻሉላ? ያ ቤት እኮ ያንቺን ቤት ነው። የቤተሰቦችሽ ቤት ነው። ባልሽ እኮ ሊገለኝ ሞክሮ ነበረ። ባልሽ ነው አትበይ። እኔ እንደሱ አይነት አረመኔ ባል የለኝ። ደግሞ እያንዳንዱ ለሰራው ስራ ዋጋ ይከፍላታል። ይልቅ ነገጧት ወደ ቤት ትመጫልሽ እኔ መጀመሪያውንም ይህ ሰውዬ እኔን ፈልጎ እንደሚመጣ ነገር አስጠንቅቄ ነበር እኮ። ተረጋጊ። እንዴ ምን ሆንሻል? ይምጣ ቢመጣ ምን ያመጣል? ምንድን ነው እንደዚህ የሚያደርግሽ አንቺ? እንዴ እንደዛ ስናገዝፈውና ስንቆሎ የነበረው ጎልያድ የነበረው ሮቤል እንኳን ተገርሶ ከወድቋል። ምንድነው እንደዚህ የሚያደርግሽ? እባክን እኔ ምንም አይነት ጸብ አልፈልግም። በቃ ሁሉም ነገር በሰላም እንዲቋጭ ብቻ ነው የምፈልገው። የሰው ሚስት ላይ ዘለው ፊት ያለው እኮ ራሱ ነው የሰላሙ መንገድ ማዘጋው። የጸቡ መንገድ እኮ ጀምሮታል። ሳሚ እባክን ተረጋጋ። አሁን በቃ ለማንኛውም እኔ ደህና መደበቂያ እስከገኝ ድረስ ቤዛ ቤት ሆናል። አይ ቆይ ቆይ እዛ መሆን የምትች አይመስለኝም። አሁን ለምን? እንጃ ውስጤን የሆነ ደስ ያላለው ነገር አለ። ማለት ቤዛ ደህና አይደለችም? አይደለም የሆነ የሱራፌል እንግዳ ነኝ ምናምን የሚል ሰውዬ እዛ ቤት ቁጭ ብሏል። ማለት ማነው? ምናምን አውቃለሁ። ምናልባት ማን አውቃል? ሮቤል ወይም ደግሞ ሱራፌል ሊሆን ይችላል እኮ ፎቶች አሳይቶ እዛ ቤት ያመጣው? ቆይ፣ ማነው ታውቀዋለህ? የሱራፌል እንግዳ ነኝ ምናምን የሚል ሰውዬ አሸብሪውን ሽብሩ ሲሉ እሰምቻለሁ ስሙ መቼም ወንድምን አፍቆ መሆን አለበት እንደዚህ ፈልገኝ እዚህ ድረስ የመጣው። ሽብሩን ሆን ብለህ ነው አደለ ቤቴ ድረስ የላከው? ቆይ አንተ ቤዛ ላይ ያለ ጥላቸ መንፈስ መቼ ነው የሚያበረ? ሽብሩ የእኛ አባት ነው ያሳደገው። አንተ እዛ ውጭ ተንደላቀ ስትኖር ሁሉን ነገር አታቅም። ለዛ ነው የምነግረን ሁሉ ነገር እማታም ነው። ስለማያገባኝ ሳይሆን ስለማያገባኝ ነው። አንተ አታፍርም እንዴ ከክፍለ ሀገር ድረስ ሚስቴን ለመግደል ሰው ትልካለህ? ይኸውልህ ሽብሩ ከክፍለ ሀገር የመጣው የራሱ ሚስት ፍለጋ እንጂ የአንተም ሚስት ፍለጋ አይደለም። አንተ ግን የሆነ ያልሆነውም ታሪክ ሞልተ ልከዋል እና ይህንም መደበቅ ነበረብኝ። እንደ አባት ሆኖ ካሳደገው አባት ገዳይ ጋር መተኛትን መደበቅ ነበረብኝ። ምንም ብታደርግ አይሳካለን ሮቤል። ይልቅ ሚስቴን ለመጉዳት ብለህ በከንቱ ጊዜን ባታጠፋ ጥሩ። አሁንም አልነቃህም ማለት ነው። ያቺ ሴት አሁንም በድጋሚ እያታለለች ነው። ቆይ ሳሚን እዛ ቤት ለምን ያመጣችሁ ይመስልሃል? አያገባም አልኩህ እኮ። ባያገባኝም፣ ልንገርህ። ሳሚ ከአንተ ነብሷን እንዳተረፈላት በደንብ አስታውሳለች። ወይንም ደግሞ ምንም የማስታወስ ችግር አልገጠማትም ማለት ነው። ይሄ የኔ ችግር ነው። አንተ ከዚህ ነገር ውጣ እያልኩ ነው። ቢያንስ እንግዳውን በትክክል አስተናግደው። ሽብሩ የአንተ እንግዳ ነው እንጂ የእኔ እንግዳ አይደለም። ይሰማኛል ሮቤል፣ ከዚህ በኋላ ከሕይወቴ ውጣል። ዳግመኛ አልነግረህም። ሽብሩ ስራውን እየሰራ ነው ማለት ነው። በትክክለኛ ሰዓት የመጣ ዘመድ መከታ። አሁን ማን እንደሆንኩም በደንብ የማሳይበት ሰዓት ደርሷል ማለት ነው። ሽን ነበሽ እንኳን በሰላም ወደ ቤትሽ መጣሽ ግቢ አይዞሽ ይሄ ደግሞ ማነው ሽብሩ ሽብሩ አሁን ከቤት የምትሄድበት ሰዓት የደረሰ ይመስለኛል አልገባኝም ሽብሩ ከዚህ ውጣ እያልኩ ነው ለማንኛውም ስላገኘሁሽ ደስ ብሎ አሽከር ማን ማን ናት? መንታ እህቴ ናት። እኔም ስለተዋወቅኩ ደስ ብሎኛል። አሁን ግን ከቤት ይወጣል? የአንዷ ሲገርመኝ ጭራሽ ሁለት። አንተስ ሞታል። ዚ አንዴ ብቻችንን ማውራት እንችላለን። አረፍ ብለሽ ጠብቂኝ። ሰውየው በጣም የተናደደ ይመስላል። ወይ ካልሆነ ሳሚ፣ ሳሚ ደውዬ ልጥራው እንዲ አይዞች ምንም አያደርገኝም። ይልቅ አሁን ስለ ራበኝ ገብተሽ ምግብ ስሪ። ምንም አትፍሪ ያልኩሽ እኮ አሁን እኔ በሆነ መንገድ ስለ ኔ ያውቀዋል ማለት ነው። ሳሚ ወይ ኔ ጉዱ፣ ይፈለው ምንድን ነው የማረገው? ተረጋጊ አንቺ ተረጋጊ፣ መጀመሪያ ተረጋጊ፣ እስኪ ተረጋጊ። ምን ሆነሽ ነው? አንቺ እንዴት ነው የምንረጋገው? ሳሚ፣ ቆይ ወይ፣ ስማኝ፣ ለፖሊስ ጣቢያ ሄደን እናመልክት እንዴ? እሳ ኪርኩኝ ደግሞ፣ ወይ አያቴን እናዝ ያሉትን ቤተሰቦች ይጨርስብኛ። ሴትዮ መሬት ያዥ እንጂ ምን ሆነሽ ነው እንዲ? ሰው እየሆነ ኮ ማንድ ጊዜ ተራራ ሳከልሹ ሻው። ምንድን ነው የምናደርገው? ቤዛ ቤት እንገባለን፣ ከዛ ዘው ትቆያለሽ። ያማል እንዴ ሽብሩ እኮ ሽብሩ ሽብሩ ምንድን ነው ሽብሩ? ሽብሩ ምትያስሬ? ስሚ አንገቴ ልድፋ ብዬ እንጂ ለማሸበር እኔ ማያቅተኝ ምንድን ነው? ቆያ አንቺ ወንድ ልጅ አልመስልሽም እንዴ? ቆይ እሺ ቤዛ ቤት እያለው ቢመጣት? ይኸውልሽ፣ ለቤዛ ሁሉም ነገር እነግራታለን። ከዛም በኋላ እዛ ቤት እንዳይመጣ እናስደርገዋለን። ሲቀጥል ደግሞ ቢመጣስ ይምጣ፣ ሳሚ እኮ ነኝ፣ ማንም እንደ ማልፈራ ታውቂያለሽ። በዛሬ ደግሞ መሳሪያ ይዘው ነው የሚንቀሳቀሰው አሉኝ እኮ። እንደዛማ ከሆነ በጣም አሪፍ ነዋ፣ በህገ ወጥ የመሳሪያ ዝውውር እናስጥፈንገዋለን። እኔ እዚህ ተጨንቄ አንተ ትቀልዳለህ አይደል? እየቀለድሻለሽ እንዴ? ከገጠር ድረስ የሰው ሚስት ጠልፋለሁ ብሎ የመጣን ነው። እኔን እኮ ነው እያስፈራራሻለሽ። እኔ የምልህ የአሮቤል የሚሉት ሱራፌል ጋር ከላከው ወይኔ! ብቻ እኔ እንጃ፣ ይሄ ነገር ምንም ጥሩ አይመስለኝም። አልገባኝም። ቆይ ያን ዶክተር ነው ወይስ ሽብሩን ነው እየፈራሽ ያለሽ? ሁለት አስፈሪዎች በአንድ ገጥሞ መፍራት አይደለም ሌላ ነገርስ። ስለ የትኛው ሁለት አስፈሪ ነው የምታወሪው? የአሮቤል እንደሆነ ታሪክ ሆኖ ቀርቷል። ይሄም ደግሞ አጉል ጀብደኝነት ይዞት ነው፣ በቅርቡ ታሪክ እናደርገዋለን። ይልቅ አንቺ ኩቻ ተረጋጊ፣ አታስጨንቅኝ። እኔ ቶሎ ቤዛ ጋር እንሂድ፣ ለእሷ እንድረስላት። በቃ አዛቱም ያለሽ ተረጋጊ፣ እኔ በቃ እንሂድ አሁን ሁሉንም ነገር አንድም ሳይቀር እንድትነግር ይፈልጋለሁ። የማስታወስ ችግር ገጥሞሻል ነው ወይስ ሰው ብለሽ የቀለሽ ቢሆን የዋሽሽን ያለሽ? ለምን ብዬ ዋሻለሁ? ቆይ አላውቅኩ ማን ከማን ቤዛ፣ እንደዚህ ማቀልጅብኝ እህቴ ስል ግራ ገብቶ ነው። ብሩክ በነገረን መሰረት አክስቷ ቤት ሄድን። ከዛም ድንገት ሉላን አገኘናት። ከዛም ሙሉ ታሪኩን ነገረችኝ። መልኳ ምስክር ቢሆንም ያቺ ሴት ግን እውነተኛ እህቴ መሆኗን ተረድቻለሁ። እሺ ቲጂ እዚህ ቤት እንዳላከቻቸው አልነገረችሽም ቲጂ ምናልባት የራሷን ዓላማ ለማሳካት ብላ ይሆናል እዚህ ድረስ ይዛት የመጣችው። እህቲ ግን እንደምትላት መጥፎ ሰው አይደለችም። ቤዛ እቺ ሉናና አክስተብዮ እዚህ ቤት ከመጡ ጀምሮ ያንቺን ሀብት ለመውሰድ ሲሞክሩ ነበር፣ ቢገባሽ ኖሮ። ያንቺን ሀብት ይዤልሽ የቆየሁት እኔ ብቻ ነኝ። አንተና ሮቤል በመርዝ ልትገሏት እንደነበርም ነግራኛለች። እንደዚያ ያደረኩት ከጠበቃ ጋር ደውላ ሀብቱን በስም ያዞራሉ ስትል ተበሳቼ ነው። እና ስለ ተበሳጨ ብቻ ነው ሰው የምትገሉ? ቤዛ መቼም እንደዚህ አይነት ሰው እንዳልሆንኩ አንቺም በደንብ ጠንቀሽ ታውቂያለሽ አይደል? የማስታወስ ችግር ገጥሞኛል ስል እየቀለልኩ መስሎህ ነው? አንተን አላውቀህም። ጨካኝ ሰውትን መልካም ሰውትን ምንም የማውቀው ነገር የለም። እሺ ቢያንስ ምን አይነት ሰው እንደሆንኩ እንዳሳይሽ ድሉን ስጪኝ። እውነቱን ልንገር ከአንተ ካየሁትም ከሰማሁትም ተነስቼ ምን አይነት ጨካኝና ለሰው ማትራራ ሰው መሆንህን እየተገነዘብኩ ነው። በቃ ምንም ነገር ደስ እያለኝ አይደለም። ብ ሳሚ ኮነኝ እን በእኔ እምነት የለሽ ማለት ነው። እንደዚያ ለማለት ፈልጌ አይደለም። ታዲያ ተረጋጊያ ደግሞ በወደፊቱ ማስገጠኛ እሆናለሁ ብዬ ምንም የሚፈጠር አሁን

የገዳይ ልጅ ሲሉ አልገባኝም። ምን ለማለት ፈልገው ነው? ሉሲ፣ ለምንድን ነው ይሄን ሰውዬ ስታየው ፈርተሽ የተደበቅሽው? ድንገት ስታየው አስፈርቷት ነው። ቤዛ፣ ሉሲን ታወቂያት? ሉሲ ትባላለች ወደፊት እጮኛ ማለት ሚስቴ ነች። የአንቺ ደግሞ ጥሩ እህትሽ ነች። ሉሲ ይባላሉ ቤዛ ሲን ጉዳይ ትቼ በሰው ጉዳይ እንደዚህ ልጨነቅ ምን እያልክ ነው ሽብሩ? ይሄ ጉዳይ የኔ ጉዳይ አይደለም እያልክ ነው እንዴ? ያለው ለእኔ እንደዚህ የተዝበረበረ ነገር አይመችም። አንድ ስላቸው ሁለት ይሆናሉ። ይሁን መንታ ነገር ሳይሆኑ አይቀርምስ እንዴ? መንታ መሆናቸውን ገናው ነው እንዲያወቀው አንደኛዋ እኮ ናት ሚስቱ። እሱማ ሁለቱም ባንዴ ያገባው ግን ሚስትየው የትኛ እንደሆነች የለየዋት መሰለኝ። ስርዓት የሚባል ነገር የላት? ይይ እዛ ቤት ስላለው ልጅ ምንም አልተናገርክም። ምን ነው ምን ያ ሳሚ የሚባለው ውርጋጥ ነው በጣም መጥፎ ሰው ነው አደለ? መጥፎነት መጥፎነቱ አንተ ታውቃለህ፣ ግን ይውል የሰው ንቀት አለበት። እኔ ሽብሩ ደሞ የሚንቀኝ ሰው ጠላቴ ነው። እና ልኩ ልታሳየው ነው? ምነው ከእሱ ከሱ ጋር ጸብ እንድገጥም ፈልክ? ይውል አንዱ የቤተሰባችን ጠላት እሱ ነው ማለት። እሱም ያንተ ወንድም እንደው የወንድሜ የሚስቱ እጮኛ ነበር። ምን አንተ አሁኑስ ወጋ አለቀ በመሰለኝ የምታወራው ምንም መታቀል ሱራፌል ጠላቴን እንዲበቀልኝ እዛ ቤት ስልከው ደርሶ እዛ ቤት ውስጥ የቤዛን ነፍስ ያዳነው እሱ ነበረ። እኮ ይሄ ሳሚ ተብየው ለነገሩ ጉዳይ መወጣት ያቃተው የራሴ የወንድም ነው። እሱስ ምንም ይረባ አደለ። ግን መቼም ያው ከሚስቱ ፍቅር ሊኖርበት ይችላል። አንተ የፈለገ ብታፈቅራት ፍቅራት የአባትን ገዳይ አግብተህ ትኖራለህ? መቼም ጨክኝ፣ እጄን እሷ ላይ ባላነሳ ፈትቼ ለቃታለሁ እንጂ መቼም ከእሷ ጋማ፣ አብሬ መቼም ታውቃለህ፣ አንድ ያለህን ዘመድ አንተ ብቻ ነህ አይደለ? እሱም ቢካለኝ ምን አርግ እያልከኝም። በዛ ላይ የመጣውበትን ጉዳይ ታውቃለህ አደለም? አይደለም ሚስትህን መፈለጉን እኔ ላግዝ ይችላለሁ። ደርሼባት ነበሩ ለጥቂት ነው የተሰወረችብኝ። ደግሞ ደሞ እነዛ የማይረቡ ናቸው እንጂ ወይ ነሽ ሀገር እንዳላሸበርኩ ላንዲት ደቀቃልነሽ። የልጅቷ ፎቶ አለህ እንዴ? የቷ ልጅ? ከገጠር ድረስ ልጠልፋት የመጣው ልጅ ነው። ሌላ የማን ሊሆን ይችላል? የድንቅነሽን ነው። አረ ከየት አምጥቼ እና ቆይ፣ ያለ ፎቶ እንዴት ነው ልፈልጋት የምችለው? አለኝ እንዴ? አረ የለኝ። ጭራሽ እርግጠኛም አይደለም እንዴ? ምን ካስፈለገኩ ከክፍለ ሀገር ማስላክ ይቻለ። አረ እንዲያውም እዚህ ያሉ ዘመድ መጠየቅ ይቻለ። እንግዲያው በደንብ የሚቀለው በሱ ስለሆነ የልጅቷን ፎቶ በደንብ ፈልገ ማምጣት አለብን። እውነት በመጨረሻም ጭንቀቴን ተረድተል ታግዘኝ በመምጣት በጣም ደስ ብሎኝ። ድሮስ ወገን አለኝ ብዬ አይደለ እንዴ ሀገር አቋርጭ የዚህ ድረስ መምጣት በነፃ ምንም የሚሆን ነገር የለም። ችግር የለው፣ ብቻ እሷ ትገኝ እንጂ ያልከውን ገንዘብ እከፍል። ተረጋጋኝ ሽብሩ ቆይ፣ እንዴት ነው እኔ ከአንተ ገንዘብ ላስከፍል የምችለው? እና ምን ነው ምትል? እዛ እነሱ ራፊል ቤት ያለውን ያ ሳሚ የሚባለው ልጅ ልኩ እንድታስገባ ነው የምፈልገው። በቃ ችውነት ለጊዜው ይሄ ነው ብቻ። አንተ ቃል ጠብቅ እንጂ ለዚህ አንኩሮ ሰበብ ነበር የምፈልግለት። ይው ልጅ ዱቄት ነው እተማመንብሃለሁ። ወይን ይሹ ምን አይነት ቤተሰብ እንደሆነን እንዲያውቅ እፈልጋለሁ። ወዶ ነው የሚያውቅ። በጣም ይቅርታ ቤዛ፣ ሳሚ ያንቺን ህይወት ሲያሳደድ የራሱን ህይወት የረስተው ስለመሰለኝ እኮ ነው። እባክሽ ሉሲ እኔንም ተረጂኝ። በተለይ በዚህ ሰዓት የራስ የምለው ሰው ያስፈልገኛል። ሱራፊል አሁንም ቢሆን ጥሩ ሰው ለመምሰል እየሞከረ ነው እንጂ እንዳልሆነ በደንብ አውቃለሁ። ለዛም ነው ሌላ ሰው መስዬ ቀርቤ ያሰበውን ነገር ማወቅ የፈለጉት። ቆይ እሺ ታዲያ እስከ መቼ እንደዚህ ልዘልቂ ነው? ሆስፒታል ሆኜ የመጣልኝ ሀሳብ ነው፣ ግን ደግሞ አሁን ላይ አንዳንድ ነገሮችን መጠርጠር ጀምሯል። በቅርቡ ሁሉንም ነገር ማውቁ አይቀርም። ቆይ አሁን ምን ልታደርጊ ነው? መቼም ከዚህ ሁሉ ነገር በኋላ አምነሽው አብረሻት ኖሪ ማለት ነው። መጀመሪያ ንብረቱ በሙሉ በስሜ መሆኑን ላረጋግጥ ከጠበቃው ጋር የሆነ ነገር ሳይጀምሩ አይቀርም። ጠበቃሽ ቤትሽ እንደመጣሽ አውቋል ደውዬ ነግሬው ለነገ ተቀጣጥረናል ግን ደግሞ ድምፁ ትክክል አልነበረም የሆነ ነገር ሳይፈጠር አይቀርም ምንድን ነው እሱ አላውቅም እሱን ሳገኘው ማውቀው ይሆናል ምናልባት እህትሽ ሀብቱን በስሙ አድርገው ይሆን እንዴ ይቅርታ አድርጊልኝና በቃ ከዚህ በኋላ ማንንም ሰው ባታሚ ደስ ይለኛል እህቴ መሆኗ ከተረጋገጠ ይሄ ሀብቴ እሷም ጭምር ነው እና ሱራፌል በመጨረሻም ባዶ እጁ ሊወጣ ነው። ለነገሩ ይገባዋል። ሁላችንም ነበር ያታለለን። ከኔ ሁን ብላችሁ የሆነ ነገር እየደበቃችሁ እንደሆነ ግልጽ ነው። ምን አላውቅም። ቤዛ ግን ሁን ብላ እየተጫወተችብኝ ያለችው ለምን? ማስታወስ እየቻለች ለምን ብላ ነው ይህን ድራማ የምትሠራው? ለነገሩ አንተ የምታውቃት ንገረኝ። በዚህ ሰዓት ማንም ሰው እያመነኝ አለ ነገሩን ሁሉ እንዳይሆን አድርጌ በገዛ እጃ በላሽችዋለሁ። ወይኔ፣ ምናልባት ከክፋት መንገድ የምትመለስ ከሆነ ልትታመን ትችል። ሳሚ ባክ፣ እኔ ማንም ሰው ለክፉ እየወንቁ አደለም። አትቀልድ ባክ፣ ከዚህ በኋላ የሚያምንኝ ሰው ይኖራል ብለህ ታስባለህ። መሆን ሳልችል ሜዳ ላይ መቅረት ነው።